ኬ ብቻ ሳይሆን ላይክ ሪል ማይ ፋሚሊ ከስጋና ከደም ከተወለዱት በላይ እውነት የሚሰሙኝ ጓደኞችን በእስልምና ውስጥ አግኝቻለሁ። እና አልሐምድሊላ ለዛ ፈጣሪን አመሰግነዋለሁ፣ እነሱን እንዳገኝ ላደረገኝ ፈጣሪ ህይወቴን እንድኖር አሁን ላይ ይታይቀ አትሊስት ዊር ግድ አይጋችሁ ባክ የሚል ፋሚሊዎች ስለሆናችሁኝ በጣም ነው አመሰግነው። ለእናንተም ደግሞ ፈጣሪ ይላችሁ እና እና አልሐምዱሊላ ዛሬ ነግቶ ጿሚ ሆኜ አልሐምዱሊላ ፈጣሪ አለኝ ለማለት መብቃት ራሷ ዋት ኤልስ ምንድን ነው ትርፉ ከዚህ በኋላ? ፈጣሪ ያለው ሰው ማንን ምን ፈርቶ ነው የሚፈራው? ፈጣሪ ብቻ ነው። ስለዚህ እሱ ፈጣሪውን የሚፈራ ሰው ደግሞ ለህይወቱም በሙሉ እሱን እየፈራ ነው የሚቀጥለው እና አልሐምዱሊላ አላህ ፈጣሪ የሆነው? ነቢያችን ሰለላሁ ዓለይሂ ወሰለም የህይወት ምግባርን ተከትለን እየጾምን ላይክ ከዚህ በላይ ምን አለ? ተኒክ ሰሃባዎችን ደግሞ ሴቶችን ተምረን ደግሞ እነሱን ለመሆን ስንተቃ እድልን ቀን ከሰጠን ፈጣሪያችን ላይክ አልሐምዱሊላ። እችን ስለመናገር መብቃታችንና መብቃታችን እና ደስተኛ ነኝ። ድካም ውስጥ ደስተኛ ነኝ። እንቅልፍ ውስጥ ደስተኛ ነኝ። ላይክ መንገድ ውስጥ ደስተኛ ነኝ። ስለዚህ አልሐምዱሊላ ለዛ ላረገው ፈጣሪ አላ ላይክ ኤቭሪቲንግ እርቦኝ ደስተኛ ነኝ፣ አልሐምዱሊላህ በልቼ፣ አልሐምዱሊላህ ደስተኛ ሰላት አርጋለሁ ለደቂቃዎች ቢደክመኝ፣ አልሐምዱሊላህ ባጣ፣ ምንም ሳልሰራ ባድር፣ አልሐምዱሊላህ ሰርቼ ባማገኘው፣ አልሐምዱሊላህ ሰርቼ ለሰዎች ሳገኝ፣ አልሐምዱሊላህ ስሰጥ፣ አግኝቼ ለራሴም ሲሞላ፣ አልሐምዱሊላህ ለሚሆነው ነገር ሁሉ፣ ለኔ ከሚሆነው በላይ ለሱ ፈጣሪ ነው፣ ምንም ነገር ለኔ አይደለምና። ስለዚህ አንድ ሌላ እንዳልኳችሁን ደቂቃ ላይ እኔ ባል አሁን ባለውበት የምፈራው ነገር የለም ግን ምስጋና ደስ ይላል ኮረ አመስገነ ያ ሶ አልহামዱሊላ ለሁሉ ነገር አልহামዱሊላ ለማለት ራስ መብቃቴ ወገኛ ደርሶኝ አሜን ማልል አልহামዱሊላ ማልል ላይክ ዋት ኤቨር ነገሮች ለረጅም ጊዜ ማልል ሰው ዛሬ ነው ወግ ደርሶኝ አልহামዱሊላ ላለው ነው ለዚህ ቢግ ቲንግ ለኔ ብርቀኛ ነኝ። በጣም ብርቅ ነው ለኔ ብርቀኛ ነኝ። ሰላት ሰዓት ሲደርስ ተሽቀዳድሜ ነው ሰላት ሰዓት አዛና አዛን አለ ምናምን ቢዬ አረቆይ እንትን ሳግደው ነው በቃ ብርቀኛ ነኝ። ሰዓቱን ሁሉ እንትን ሳገኘው ማለት ነው። ጠዋት ተነስቼ ምናምን ከእንቅልፌ ተንደፋደፌ ምናምን ሰላት ላይ አልሐምዱሊላህ። ከዚህ ብርቅ ነኝ። አሁን ለኔ ህይወቴ ፈጣሪ ፊት ለመቆም ያለኝ ጉጉት ጉጉት አይደለም you know? ያንን ይጠብቅልኝ አላህ። ከቅጥፈት ከውሸት ከፈጣሪ ካለመኖር ከማይሆን ኑሮዎች ከሚያስጨንቁ እስትሬስፉል ከሆኑ ሰዎች እዛ እስትሬስፉል ከሆኑ ኢንቫይሮመንት አላህ ነጥሎ አውጥቶኝ እኔን እዚህ ጋር ነው እንዳመሰግን አረገኝ። ፈጣሪን በጣም ነው ማመሰግን ነው። ከዚህ ጎትቶ ፍልቅቅ ብሎ በቃሽ ብሎ ያወጣኝ መስሎኝና ማንም ይህንን እንዲወስድብኝ እድል አልሰጥም። ምናልባት ይሆን ይችላል ችግሩ ማንም ይቺን ደቂቃዬን ይቺን ፈጣሪን እንዳላመሰግን የሚያደርጉ ነገሮችን ነቅዬ ነው የምለው። መረጋገጥም ካለ ተረጋግጠን እናልፋታለን እንጂ እድል አልሰጥም። በቃ አውልና፣ ልጅ፣ ቤተሰብ፣ ጓደኛ፣ ምንም ነገር ማለት ነው። ከዚ ፈጣሪን የማመሰግንባትን ወጥቼ ፈጣሪ የሚያደርጉ ሰዎች ውስጥ ራሴን ማግኘት ስለማልፈልግ አልሀምድሊላ እንዴ፣ ደስ ይላል። ተመስገን like every minute ስትሉና ስታማሩ ልዩነት አለው። ከዚ ባልተሰራ ባልሆነ ነገሮች ሁሉ ፈጣሪ ላይ አንተ ፈጣሪ ምን አድርጌ ነው ምን ማለት ራሱ በጣም የሚያደከም ነው። ኦር ደግሞ ዲሳፖይንትድ ሆናችሁ ፈጣሪ ፊት አለመቆም ሰውን አስቀይማችሁ ላይ እኔ ሰዎች ሁሉ በቃ ቀርቶብኝ አልኳቸሁ ፈጣሪ ፊት ምቆም ግን አይቻለም። ስለዚህ ከሰዎች ጋር ደግሞ አላይ ማድረግ ካለብን ይህንን ቦታ ላይ የሚመስሉንን ነው ማች የሚያደርጓችሁን፣ አትሊስት ከዚህ የማያሰናክሏችሁን ከዚህ ሮድ ለደቂቃ ቢሆን በዘፈን በጫጫታ በመጠጥቢ በማዘን በሐሜት በቡጫቃ ምናምን ከምናሳልፍ ቁጭ ብለን ስልካችን ኤርፎናችን አድርገን ቁራን እንሰማበታለን። ኢትስ ኦኬ። አልሐምዱሊላ። ስራ እኮ አትሰሪም? አዲስ ላይቡን የከፈትሽ ዝም ብለሽ ነው? ኖ አልሐምዱሊላ፣ አለ ስራ ኢትስ ኦኬ። አላ ለእኔ ያዘጋጀው ማንም ይወስድብኝ። አዲስ እኮ ሳታገቢ ጊዜ አልሐምዱሊላ። አሁን ላይ ፈጣሪ ከማገኝበት በላያችን ደቂቃ ላይ ሉዝ ማድረግ አልፈልግም ና ሴጣን ጆሮአችሁ ውስጥ እንደዚህ ሹክት ታምበሉ። በሰውን በላይክ ምንድን ነበረ ይፎ ያለው ላይክ ሹክሹክታውን ላይክ እንትን ብሎ ነበር ላስታይም እና በጣም ነው የገለጸው። ያ እንትን የሚያደርግ የሚመጣባችሁ ጆሮአችሁ ላይ ነው። እንዲህ እኮ ስላልሆነ ኖ ኖ ኖ ኖ ኖ። ሉዝ ከማደርገው በላይ ጌን ያደርግ ዊስፐር ላይክ ሚን ሶካ ሹክ ላይክ፣ ሉዝ ከምታደርጉት በላይ ያ ጌን ያደረጋችሁትን ሰላም ሊያሳጣ ስለሆነ ኢትስ ቤተር ናት ምንም አለመኖር ምንም ልክ ምንጣፍ አንጥፋችሁ እዛ ሰላታችሁ ወንበር እዛው ጥቅልል ብላችሁ ተኙ በቃ። የሚያሳጣችሁ ነገር ካለ ከምታጡት ይልቅ ያቺ ሰላት የምታነጥፏት በጣም ፕሬሸስ ናት። እንቁ ከምንም በላይ ነው። ከስ ፈጣሪያችሁ ፊት እዛው መቆም አታፍሩም ቢያንስ ነው ያለ። በለዚያ ግን ከደቂቃ ከዛ ዞር ስትሉ ግን የምትወሰል የምትቀጥፉ ምንም የሚያደረጋችሁ ነገር በጆራችሁ ትንሾካሽኩላችሁ ሩን ያደርጋችሁ የእናንተን የተመረዘ ማንነት ደግሞ ወስዳችሁ ለማን ነው የምትሰጡት? ለሶሳይቲ ማለት ነው። ለጓደኛ እኔ እንደዚህ አላወራችሁም ነበር ቁርአን እየሰማም ባኑ እዛም እዛም አሁን ሱኩ ሱኩ ያለ ቢሆን ምንድነው ቶክሲክ ነገር ነው የምሰማው መጥቼ እንዲህ ብትሉ ኖ፣ ሁሉ ነገር ኔጌቲቭ ነው የሚታያችሁ ወይንም ይህም በማር የተለወሰ መርዝ ነው የሚታያችሁ ማለት። ስለዚህ የምትሉበት የምታዩት ነገር የምትነጋገሩት ነገር ባጠቃላይ ራሳችሁን ትቃኙበታላችሁ፣ ታርሙበታላችሁ። ኤነርጂ ኢዝ ኤቭሪቲንግ። ብቻ ለማንኛውም ስራ ግቡ። የምትገቡም ስራ የሚወታችሁን ብላሲንግ ይሆንላችሁ። ፍሩት ፉል ያፈራችሁ ትናካፍሉ። ባይዛ ወይ ግሪዲ ያቱ ካላችሁ ላይ ስጡ፣ ደስተኛ ያደርጋል። ባይዛ ወይ መስጠት የተማርኩት ነገር እስልምና ውስጥ ከመጣሁት ነገር ልክ ሲሰጣችሁ ብቻ ሲሆን ስትሰጡም ደስ የሚል ፊሊንግ አለ። ነው እኔ አልሐምድልላ ምልባቸውን ብዙ ነገር ነው። አላ ወደ ህይወት ያመጣልኝ ነገሮች ነው። ወንድም እየው አንተንም በጣም አመሰግናለሁ። አትሊስት ታግሰ እዚህ ጀርኒ ላይ ከነበርከው በጣም በጣም እንቆ እንድሜነ ነው አላይ ጨምርልህ። ቤትን፣ ትዳርህ፣ ልጆችን፣ ቤተሰቦችን ሁሉ ደስተኛ ያድርግልህ። በጣም አኑሽ ኤም ላ ሄዝቴት ሳታረጉ ሊንዳየ እዚህ ጋር ስማችሁን ብዘረዝር ቀን በቀን እኔን እንድማር እንድኖር ሞቲቬት የምታረጉኝ ሰዎች በጣም በጣም ህይወታችሁ ውስጥ ቅር ያላችሁን ነገር በሙሉ አላህ ይሙላላችሁ። ከዚ አለም የሚሞላው ነገር ነገ ኪሳራ ነው። የእናንተ አረግን ብላችሁ የምትሞሉት ነገር ኪሳራ ነው። ስታወራርዱ ከፈጣሪያችሁ ጋር ወራርዱ። ሂሳብ ስታወራርዱ የምነግራችሁ ነገር ምንድን ከፈጣሪ ጋር ወራርዱ። በጣም አትራፊ ነው። ትርፍ ያለው እዛ ጋ ነው። ከሌላ ጋር ግን ስታወራርዱ ኪሳራ ብቻ ሳይሆን ድባቅ ነው ተመታችሁ የምትመለሱት። ስለዚህ ስታወራረዱ ከፈጣሪ ጋር አወራረዱ ፈጣሪው የሚዲዘርቭ የማደርገው ይሄ ነው ይሄ አይደለም ብላችሁ ከፈጣሪያችሁ ጋር ዲል አድርጉ ኢትስ ኦኬ አይቻልም የሚልበት ቦታ አይደለም ስለምን ኮንፍሮንት ከፊት ለፊቱ ባሪያዎቹ አይደላችሁ እንዴ እናንተ ውድቅ ብትሉ ደጋግማችሁ ለእናንተ ይሄ ሁሉ ነገር እንትን ነው ለእናንተ ኦፍ ሊሚት የሚባል ነገር አይደለም ከኃጢአትና ከተለያዩ ነገሮች በስተቀር ምንም ሊሚትለስ ነው ስጦታው ስለዚህ just go there ያ ቦታ ማለት ሰላታችሁ ቦታ ዱዓችሁ ቦታ ላይ ሄዱ። ስ ኦኬ ነው ያለ ምንም ተረጋግታችሁ። ከዛ በኋላ ስትሰጡም እንደልባችሁ ናችሁ ስትኖሩም። ይሄ ባውንድሪ የሌለው ነገር ነው የሚሆነው። ገደብ ገደብ የሌለው ፍቅራችሁ ገደብ አይኖረውም። ህይወታችሁ ገደብ አይኖረውም። በቃ ላይክ ዩ ቢ ፍሪ። ነፃነት፣ ነፃነት ነው የሚሰማኝ አሁን። እንዴት ሙስሊም ሴት ሆነሽ ነፃነት ይሰማሻል? ነበረ በጣም ብዙ ሰው ጥያቄ። እኔ ያገኘሁትን ነፃነት አይ ዶንት ቲንክ ምድር ላይ ያሉ ሰዎች ያገኙ አይመስለኝም በዚህ ሰዓት ላይ ምክንያቱም ታዛዥነትን የመሰለ ውስጥ ነፃነት ነው ያገኘሁት። መታዘዝ የምታዘዘው አካል አለ የምታዘዘው ህይወት የሆነ የምኖረው ነገር ላይ ብጾም ፈጣሪ ነው፣ ብሰግድ ለፈጣሪ ነው፣ ጥሩ ነገር ባደርግ ለፈጣሪ ነው። ጓደኞቼ መሀል ጥሩ ነገር ብሸጥ የሚያስከብረው ስለዚህ ሁሉ ነገር ላይ የማደርጋቸው ነገሮች ስለሆን ያንን እንዲያሳጣኝ ምንም ነገር አልፈልግም። ወርኤቨር ደ ኮስትስ ይህንን ላጥ አልፈልግም እና አይኑ አልኳችሁ ብቸገር፣ ቢደላኝ ቢከፋኝ ባልፍ የትኛውም ጆርኒ ላይ ቢሆን ይህኛው ሰላም አለው። በቃ ዲስ ሞሜንት ሰላም አለው። ሚሳውት የምታረጉት የሰላታችሁን ሰዓት አሁን የማይረባ ቦታ ስትሄዱ ሰላት ሰዓት አልፋችሁ ትሰግዳል። የሚሳውት የምታረጉት የማይረባ ነገሮች ላይ ሰዎችን ህይወትን ሳታገኝቱ አልፋል። የሚሳውት የምታደረጉት ጃንክ ነው ሚሳውት በቃ ስለዚህ ጅስ ሊቤት ያንን ሁሉ ነገር ድሮፕ አድርጋችሁ ሰላት ሰዓታችሁን ስትሰግዱ ስትነሱ ፈጣሪያችሁን ዲስአፖይንት ሳታደረጉ ከሰዎች ጋር ያላችሁ ግንኙነት አዘኔታ ነው የምትሞሉት። ከዚህ እናንተ እዚህ ጋር የሚሰማችሁትን ስለምታውቁ ለሰዎች ማዘ ኢምፐታይዝ ነው የምታደረጉት። እንትን አትሆኑ እና ኢምፐቲ ደግሞ ሲኖራችሁ ለሶሳይቲም፣ ለማንኛውም ለምታደረጉትም በአዘኔታ ስሜት ይሆናል እንጂ በይነ ክርር አትሉም ራሱ እና አልሐምዱሊላ ፎሮኦሎቲስ የኔ አይደለም የፈጣሪ ፈልጎት ያደረገው ስለሆነ ልብን የሚቀያየር ላይክ እንደዚህ ግልብጥ አድርጎ እኔ እንደዚህ ለሱ ተናጋሪ ፈጣሪ አላህ አለ እያልኩ እንድናገር ነው። በሁለት ወር ውስጥ ቱመም እንድናገር ላደረገ ፈጣሪ አላህ ነው እንጂ የኔ እውቀት አይደለም። የኔ ስንትን ስለ ምግባር ብቻ ስለሆነ አይደለም ኒግ የኔ ከምላቸው ነገሮች ርቄ ነው እንዳዲስ ሆን ስለዚህ የእኔን የምለው ነገር ሳይሆን ፈጣሪ ያለ እንዲሆን የፈቀዳቸው ነገሮች ናቸው፣ ብዙዎቹ ነገሮች እና የእናንተ ዊሊንግ ነስ ልባችሁ ብቻ መክፈት ነው፣ ሌላ አይደለም። የኔ የምለው ልቤን ከፈትኩ ፈጣሪ ማግኘቴ ልቤ እንድከፍት ሲሆን ዴይ ቱ ዴይ የሚያሳይ ነገር ሚርክል ነው ለእኔ ተአምር ነው። ሰዎች ሲረዳዱ ስታዩ፣ ሰዎች ሲዋደዱ ስታዩ፣ ይሄ ከዚህ በላይ ሚረክል ምን አለ? ሰዎች ሲተቃቀፉ ስታዩ፣ ሰዎች አዘኔታን ያለው እህቴን ያለው ወንድሜ ሲባባሉ ስታዩ፣ ከዚህ በላይ ምን አለ? ጊቨን ይህ እኮ ነው ፍቅር ማለት አለ ለዚህ ምድር ላይ ካላችሁበት አንዱንም ነገር ቢሆን ይሄ ነው፣ በቃ ሰው ሆኜ ኖር ያለፍኩኝ ትላላችሁ አንዱን ነገር ይሄ ያለበለዚያ ልክ እንደ አኒመል እንደ ሌሎቹ እንደ ሌሎቹ ከሆነንማ ዋስ ፖይንት። እዚህ ምድር ላይ ስታልፉ ፈጣሪ ፊት ስትቆሙ እሱ በሰጣችሁ ሰውነት ሳይሆን የማይመለከታችሁን ነገር ሆናችሁ ስታወራርዱ ሌላ ነገር ሆናችሁን ያወራርዳችሁት ግን እንደ ትዕዛዙ ደስ የሚለው እስልምና ስታስነጥሱ እንኳን እንዴት ማስነጠስ እንዳለባቸው የተጻፈበት ኤቭሪቲንግ ኢስ ዴር ያንን ብቻ መመልከት ነው ምን ላስብ ስትል ምን ማሰብ እንዳለባቸው ቁራን ያስቀምጥላችኋል ምን ልራመድ ምን መራመድ እንዳለባችሁ ምን ላድርግ ማረግ ያለባችሁንም ነገር ቁራን ሀዲሳት ላይ ላይክ ፎሎአፕ ማረግ ነው ሰዎችን ህይወት ትማራላችሁ እኔ ምን ላርግ ካልኩ ይባል ነው ሰብር የሚባል አዎ እንዴት ነው ሰብር ነ ወዲያው ጥያቄ የመጣው ሰብር ለካ ካለፍኩት በኋላ ሰብር አድርጌ ነበር። ሰው እዛው ሞመንት ላይ ሰብር ምን እንደሆነ ስትማሩ ኦኬ። ስለዚህ ከዓለም ልምምድ ሳይሆን ኦልሬዲ ያለ ነገር ነው። ስለዚህ ያለን ነገር መኖር እንዴት ደስ ይላል። ስሪትን ያንን ብቻ ሄዶ ግራፕ ማድረግ ነው፣ መውሰድ ነው። ያለን ነገራችን እንዲፈልጋለው መውሰድ መጠቀም፣ እንዲነጉድለቴ መውሰድ መጠቀም በቃ ለራሳችሁ ፕራክቲካል የምትኖሩበት ነው ምንድነው እስልምና ማለት ነው የሚኖር ነው እንጂ የሚወራ አይደለም አልሐምዱሊላ ፈውያት ኢኮዝ ኦልሬዲ ያንን ነገር ዝግት ባለ ነገር በቃ ባለቀለት ነገር መኖር ደስ አይልም ላይክ እንዲ ነው የምትፈልጉት አሁን እንደዚህ ያለ እንዲ ነው የምትፈልጉት እንደዚህ ያለ ስራ ነው የምትፈልጉ ሐላሉ ይሄ ነው ሐራሙ ይሄ ነው እንደዚህ ነው የምትፈልጉ አተኛኘቱ እንደዚህ ያለ ሽንት ቤት ነው ፈልጉ ሽንት ቤት አካሄዱ እንደዚህ ያወጣጡ እንደዚህ ላይክ ኤቭሪቲንግ ኤቭሪ ሊትል ስቴፕ አለባበስ ነው ይሄን ነው ይሄ ነው አለ ማለት እየወሰዳችሁ መውሰድ ብቻ አያልፈልግም ብላችሁ ካመፃችሁ ያው ድካሙ ነው። እንደዚህ ደግሞ የምትፈልጉትን ስትፈልጉ ስትፈልጉ ስትፈልጉ መክረም ነው። ሰው ላይ እንደዚህ ሄዶ ውስድ በቃ ብዙ የማላቀውን ነገር ስላሳወቀኝ ፈጣሪ ያለ ፎር ማይ ጆርኒ የቀለለኝ እንትና አለ ብቻ ብሎ መጠየቅ ነው። አዎ ይሄ ነው። for my own good ለራሴ ስል ለራስ ነው። ፈጣሪያ ላይ ያንን ያደረገው ያስቀመጠው ምንድነው ለኔ ጉድ ነው ብዬ ነው የማስበው ያለው እህቴ። ለኔ ግድ ነው፣ በቃ ለሌላ አይደለም። ለሱ እኔ ሂጃብ መልበሴ ለሱ ምኑ? ለሱ ምኑ? ሽንት ቤት ፕሮፐርሊ መግባት ለሱ ምኑ? ኦኬ ስትራመዱ ስትወጡ ምታረጉት ነገር ለሱ ምኑ? ለኛ ነው፣ ለኛ ነው፣ ለራሳችን ይቅርታ ታሪ የምትባለው ልጅ ምሶሪ ዩልናት ካሚር አል ብሎክ ዩ ብሎክ ሊስት ስለጀመርን ብሎክ ማድርግ ያለው አልሐምዱሊላ ብሎክ ሊስት ቲክቶክ እንድንጠቀም ሁን ደስ የሚል ህይወት ነው። ሄዳችሁ ከዛ ብሎክ ማድረግ ትችላላችሁ። አነሰሰሪ ህይወታችሁ ሰዎች ታስወጣላችሁ፣ የምትፈልጓቸውን ትጋብዛላችሁ። መረጋገጥ ላይ እልፍ ብሎ ሜድ እንዴት ደስ ይላል። ዝንጥ ብላችሁ ማለፍ ትችላላችሁ። እንዳስፈላጊነት እሹሹ የለም ላይክ ተሞስት ቢዩቲፉል ነገር በእስልምና ውስጥ መጠቃቀፍ ነው። ካልፈለጋችሁም ደግሞ ግዴታ አይደለም። ቢሆን ቤተር ቢሆንላችሁ ቤተር፣ ምክንያቱም ይቅር ብትሉ ምንድን ነው ቤተር ነው ነገ ይቅር እንድትባሉ። ስለዚህ ምንድን ነው እዚህ ጋ የምትለማመዱት? እዛ ሳሽኑ ስላለመገኘት ላለማመላለስ ውስብስብ ብላ ለማድረግ ወታችሁ ሲምፕል ነገሮችን ትመርጣላችሁ። ያ ደግሞ ለእኔ ሲምፕሊ ብድግ አድርጎ እንደዚህ ነው። ይፈቀዳል? አዎ ውሰድ። እችኛዋስ ምንድን ነው ይፈቀዳል ብድግ። የማይፈቀድልኝ ይቼን ያደለችን ማለት ነው። ደስ አይልም። በፊት ግን ቢሆን ይህንንም ሞክራለሁ ይህም ሞክራለሁ፣ አይሆንም ስጥል ይሄኛውንም ሞክራለሁ አይሆነኝም፣ ጥላለ ይሄኛውን። ብዙ ጫማዎችን እንደመሞከር ነው፣ በጣም ብዙ ጫማዎችን። ያንን ሁሉ ደግሞ ሞክሬ ሞክሬ ማለት ነው። ኢማጂን ስትል ፊት አላደረጋችሁም። ያን ጫማ በሉት በቃ በጫማ ውሰዱት። ፊት የማያረጋችሁ ቦታ ላይ ዝም ብላችሁ ስደክሙ ስደክሙ ጅስስስ የትኛው ፊት ያደረጋ፣ የምታውቁት ታሪክ የለም። ግን እዚህ ስለምና ውስጥ ኢትስ ኦልሬዲ ሪትን ይህን ተወስጃለች፣ ራይትን ሮንግ ምንም መወለቻቸት የለም። ብድግ ያንን ያንን መኖር ማለት ነው። በቃ ፕሌታችሁን በቃ የተሰናዳ ነው። ከዛ ውስጥ እየወሰዳችሁ መብላት ብቻ ነው፣ መመገብ ነው፣ መኖር ነው። ይሄን ኮምፕሌን እዚ አነቀኝ ቆረጠኝ ፈለጠኝ የምንለው ምንድን ነው? በስነ ስርዓቱ ፕሌታችሁን ማለት ነው። አይታችሁ አይደለም የምትወስዱት፣ ይሄ የፈጣሪ ነው ወይስ ይሄኛው? ሁለቱንም ግልግብ አርገን እንወስድና ሁለቱም ኑ ተግባቡ ሀላል እና ሀራሙ አብራችሁ እስቲ ተግባብታችሁ ቁጭ በሉ አይነት ነገር ነው። በቃ ይሄና ተፈቅዷል ለማለት ሁለቱንም ብድግ አርገን እንከትና ከዛ በኋላ ነው የሆድ ቁርጠት ያዘኝ ህይወት የተመሰቃቀለ ባሌ እንደዚህ ያስቸገር ስራዬ ሳምቲንግ ሆነ፣ ፈጣሪ ወዴት ነህ? ኧረ ፈጣሪም የለም፣ ኧረ እንደዚ ሆንኩ፣ ለቅሶ ምን ዋይ ዋይታው ማለት ነው። ቢኮዝ ሁለት የማይሄዱ ነገሮችን አንድ ቦታ ላይ ከተን እያብላላ ናቸው። አይሄድማ። የማይሄድ ነገር ምንድ ነው? ማነከስ ብቻ ነው። ከዛ በኋላ ማነከስ ነው የሚከሰተው። ስለዚህ አት ሊስት ፕሌታችሁን መርጣችሁ አንሱ ነው። ስለዚህ አብላልታችሁ ስትበሉ ደግሞ አሪፍ ይሆናል ማለት ነው። ህይወታችሁም ሰው ጋር ንጽጽር ምናምን አቁሙ። የእናንተን የእናንተን ብቻ ነው ህይወት ፈጣሪ የሰጣችሁን አልሐምድልላ በዝችም ነው ለዛችሁም ስትሉ እንዴት ሳትስፋይ እንደምትሆን አልሐምድልላ። መንገዳችሁ ላይ ተራምዳችሁ ብትመጡ ብትወድቁ እንኳን ነገ የሚያነሳችሁ ፈጣሪ አለ። እሱ ፊት ሄዳችሁ ድፍት። አንተ ፊት እንጂ ሰው ፊት አጣላኝ። ነው ትልቁ ከድሮም ጀምሮ እንደ ፈጣሪ እንትን ከገባኝ በኋላ ሰው ፊት በጣም የሚያስፈራ ነው፣ የሚያስጠላ ቦታ ነው። እኔ ላይ ቦጥቼ እንደምለፈለፈው ሪል ላይፍ በሊሚትድ ነው ላይክ ኢቨን በውስጥም ራሱ ቲክቶክም ላይ ካሉት የምናወራ በጣም ከጥቂቶች ሰዎች ጋር በጣም ባውንደሪ ነው የእኔ ህይወት ማለት ነው። ያንን ክሮስ እንድደረግም አልፈቅድም። ከዚ ላይክ ያ ሰላም አለው ለእኔ ዊት ባውንድሪስ በጣም ሰላም አለ። ያለበለዚያ ይህንንንንን ፒስ ኦፍ ማይንድ እንዴት ነው የሚኖራቸው? እንዴት ነው ጤና ሁሉ የሚኖረው? አሁን እዚህ ጋር አዲስ እኮ ከብዙ ሰዎች ጋር ታወሪያለሽ ኦን ቲክቶክ ሀራሳት ቲክቶክ ለሽ ኦን ቲክቶክ ናት ንሪላይ። ስለዚህ ፕሬዥር አይኖርብኝ ሰላሜ የምንድን ከፈጣሪ ጋር የንሳትስፋክሽን በምንም ኤኒ ኮስት ሉዝ አታድርጉ ለማለት ነው። ሙስሊሞች በጣም እድለኛ ናቸው። እስልምና ውስጥ የኖራችሁ በጣም እድለኛ ናችሁ። ሰለምቴዎች በጣም እድለኛ ናችሁ። ሁሉም ነገር በላ መንገድ የምትመላለሱ እድለኛ ናችሁ። ስለዚህ ያንን ደግሞ ልክ እድል እንዳገኛችሁት ሁሉ ማለት ነው ዶን ሉዝት ለማጣት አትሄዱ። አልሐምድልላ በቃ ይህንን ላደረክልኝ ፈጣሪ አልሐምድልላ። ያንን ላለማጣት እዛ ውስጥ አንተን የማይበት ቀን ፈጣሪ ሆ የምትሉበትን በቃ የጀነት ሰውኝ አንተን የማይበትን ብልጌ ነው እንጂ መጓጓት ያለብን ማለት ነው። እዚህ ጋር ባላችሁበት ቦታ ላይ በምትቆሙበት ስታንድ ላይ ነው። እዚህ ጋር ባላችሁበት ቦታ ላይ አልሐምድልላ ይቺን ደቂቃ ለሰጠኝ አልሐምድልላ ነው። ትናንትና እኮ እንደዚህ ትናንት፣ የሱ ነገ፣ የእሱ ባለቤቱ፣ የሱ እናንተ፣ ማን አዛዥ ፈላጊ ቆራጭ? እስቲ አንዳችሁ ከደቂቃ በኋላ የሚሆነውን ወቁና ንገሩ። አሳምሽን አለ በጭጭንቅላታችሁ ዓመትም፣ አስርም ዓመት እስከ ሞታችሁም የምታቁ የሚመስለን አለ አይደለ? የሆነ ኢሉዥን ግራስፕ፣ እንዴት ነው መያዝ? የማይቻል ነገን እናወራበታለን። ነገ እንገናኝ ምናምን፣ ግን ኖ ኖ። ማን እንደሆነ ላይክ ከደቂቃ በኋላ አቃት አለው የሚል ካለ ራሴን አላቀው ሪሌሽንሽፕ ላይ ሰዎች የሚያስ ከሌል ኳ ራሳችሁን ሳታውቁት፣ አዴ እንድነጋችሁን ሳታውቁ የነገው ባለቤት እናንተ ሆናችሁ ሳታውቁት ማለት ነው። ሀይላችሁን አልሐምዱሊላ ችን እድል ለሰጠኝ አትሊስት ችን ደቂቃ አለ እሱም ኔክስቱንም ሰጭ እሱ ነው ወሳጅም እሱ ነው አድራጊም። ስለዚህ አልሐምዱሊላ ለአንተ ለፈጣሪ ላይክ ዋት ኤቨር ሃፕንድ ፈጣሪያችሁን የሚያሳጣችሁ ነገር ውስጥ አትገኙ፣ አንገኝ ኢንጀነራል ብንተራረም እርስ በርስ ብንተቃቀፍ እርስ በርስ ብንተዛዘን ሰፖርት ብንደራረግ ብንያያዝ እርስ በርስ ላይክ እንደ ኮሚኒቲ ቢገር ቤተር የሆነ ኮሚኒቲ እንጂ እንዲኖር ሰራውንዲንግ የሚፈልገው ቶክሲክ፣ እንደገና ድሬን የሚያደርግ እንደገና የሚጓተት ወደታች አልፈልግም። አድካሚ ነው እሱ። ስለዚህ ማንኛውም ሰው ቢሆን በአላህ መንገድ ላይ እስከቆም ድረስ መንገዳችን ሳንዘጋገኝ ነው ነግሬያቸው። አለ አለ ሰላት ሳረግ የመጀመሪያ ጊዜ መስኪድ የሄድኩ ጊዜ እኔ ሶማሌ መስላኝ ነበር። እንደ አጋጣሚ ሱዳን ነች አለችኝ ጓደኛዬ። እና ትልቅ ሴትዮ ናቸው እና ስገባ፣ ፖላይት ነሷ ፖላይት ነሳቸው። እኔ በጣም ትልቅ ሰዎች ሌላ ቦታ ይገፋታሉ እንዚህ ቁጣቸውና በጣም ስላየኝ ሌላ እምነት ቦታዎች እንደዛ አይነት ነገር ኤክስፔክት አድርጌ ነበር መስለኝ እና ሴትዮዋ በጣም ሰው ሀምብል ናቸውና ይህን ቦታ ተጠጉልኝ፣ የመጀመሪያውን የሱናውን እ ሱና ሰላት ስንል ተጠጉልኝላ ኔክስት ን ሁሉም ቦታ ቦታ ቦታ ሲይዝ ላይክ እኔ ገና ብርቅ ስለሆነ ቁልጭ ቁልጭ ቁልጭ እያልኩኝ አይኑ ወደዚያ ያለው እንጣሪ ሆነ ያለው ሁኔታዎችን ልጆቹ ምናምን ያለው እና ምን እንዳሳዩን እግሬ ነካ ነካ ነካ አድርገው መስመር ሲያዙ ላይክ ነው ስቴን ላይን ይሄ መስመሩ ኮሚኒቲ ታይ ቱጌዘር እንደዚህ ሰይጣን ምን የማይገባ ሾልደር ቱ ሾልደር ክፍተት ሳይኖረው እንደ ተጠጋግታችሁ ምስ እኔ እንዳልኳችሁ ነው። ታክሲ ውስጥ እንኳን ሰው እንዲህ ሲነካኝ ምናምን የምል ሰው ነበር። እንዲህ ተጠጋግታችሁ ማለት ነው ክሎዝነሱ እኩል፣ ላይክ እንደዚህ ያ እኩል። ኦንላይን ሆናችሁ እንደተነካክተው ፍቅሩን አስበው፣ ትረስቱን አስበው። እዚህ ደቂቃ ላይ ብናልፍም አንድ ቦታ ላይ ነው የቆም ነው ፈጣሪ ፊት ነው የቆም ነው ብለ ተማምነክ እንዲህ ዓይንህን ውልን ስብር ብለ ስትሬት ላይን ትከሻ ምናምን ኤቭሪቲንግ ፍሮንትን እያየ ትረስት ተደራርገናል። እዚህ ጋ እሳቸው ሴትዮ ትረስት አድርገውኛል ሲነኩኝ፣ አሁ ልጄና ታደርገዋለች መስመሯን ትይዛለች። ስትይዝ ምንድነው መስመራችንን ስንይዝ ፈጣሪያችን ፊት ለምናደርገው ዲስትራክሽን ኢትስ ኢዚየር ውስብስብስብስብ ይሄ መረጋገጥ አይኖርም ማለት ነው። ክሊር ነው። በቃ ሮዱም ፊትለፊታቸውንም አላወሳስበው እንዳላወሳስበው ነካ ነካ። አንዳንዴ ሰው ህይወታችሁ ውስጥ ነካ ነካ ልታረጉት ያስፈልጋል። ኮዝ ወይ ሙቭ ኦር ደሞ ስቴይ ኢን ላይን ነው ወይ ሙቭ ከዚህ ቦታ ላይ ሙቭ አድርጉ። ከስቴን ላይ ላይን ስንሆን የአካል ምንስ የምተሳሰብ ያ ስትሬት ላይን የሆነው ይሆናል። ያለበዚያስ መረጋገጥ መወሳሰብ ነው የሚሆነ ወይ ያሰግጃ ላሰግዳቸውም ፍለፊት ወደ ግራ ዲስትራክሽን ነው የሚሆነው ማለት ነው። ስለዚህ አሁን ላይ ሰረደ እንደዚህ ውስብስብ ያሉባችሁን ሰዎች ስቴን ላይን ካልሆኑን አንድ ላይ መያያዝና አንድ ላይ ትረስት አንድ ላይ ቦንድ ካላደረግን ዋስ ፖይንት ፖይንትለስ ነው የሚሆነው ስለዚህ ከሳቻችን ሞመንት እንደዚህ አንዳንድ ሰው ነካ ነካ የሚያረጋቸው ያስፈልጋል ማለት ነው። ህይወታች ውስጥ ዌክፕ ነቃ ደንገጥ ስትሉ ያንን ፈጣሪ መንገዳችሁን ታስታውሳላቸው። አልሐምዱሊላ ለእንደዚህ አይነት ሰዎች ለሚያስተምሩን ፈጣሪ ነው የሚልካቸው ነው ያለው ነው ስለዚህ ላይ ከዌክፕ ነቃ ደንገጥ እንድንል የሚያደርጉ ላይ ስቴን ላይን የሚያደርጓቸዋል። አደለ መስመራችሁን ጥሳችሁ ኢቨን ለፈጣሪ መንገድ ነው አደለ እዛው ሰላት ላረግ ነው የሚሄድኩት እኳ አደለ፣ እንዴ ሰላት ላረግ ሆኖ ግን አናፕሮፕሬት ነው። በቃ ወጣሁን መስመር ስቻለሁ። ስለዚህ ነካ ነካ፣ ተመለሽ መስመሩ ይሄ ነው የሚለ እሷ ባይኖር ብሎ አንድ፣ ለእነሱም የሰላታቸውን እንትን አበላሽ አለሁኝ፣ ሁለት፣ ለእኔም ኢትስ ናንሰንስ አጉል መሀል ላይ ብቸኝነትን ተነጣይነትን ነው ግን እዚህ ጋር ስብስብ ብለን አንድነታችንን ላይን አድርገን ያ የፈጠረው ሃርሞኒ የሆነ ሞመንት አይገኝም። ፕራይስለስ ነው ለእኔ አላገኘሁም። ቢከፈል ምን ያለበለዚያስ እኔ አፈንግጫለሁ። እንደ እኔ ከፍል ለፊት ነው ብን እዚህ ጋር ምንድን ነው ለሁሉም ለእነሱም ፕሮብሌም ለእኔም ፕሮብሌም ለማናችንም ደስታ አልሆንም ማለት ነው አንዳንድ ጊዜ። ስለዚህ ዌክ አፕ ስንባል ኦኬ ኢቨን እስቲ ትክክል ነውኝ አደለሁኝም በኋላ ላይ ቼክ አረጓል። ስለዚህ ነቃ ለማንኛውም ዩ ሃፕን ቼክ ማድረግ አለ። ወደ ጎን ያሉትንም ሰዎች አሉ። ሌላ ነጭ ሴትዮ አለች አየሃት። ወደዚህ ሳይ እንዳልኳችሁ ሱዳን ያለች ከዛ ፍለፊት ሳይ ሰው እንዳለ ድርድር ብሏል። ስለዚህ ነቃ። ኦኬ ስለዚህ እነሱ ሳይሆኑ አንዳንዴ እኔ እኔ ፕሮብለም ፈጣሪዋ ማለት ነው። ስለዚህ ሰተር ሰርሰብ ኦኬ ነው። አንድ ስቴፕ ባክ ወደኋላ መመለስም። ስለዚህ ለጠቀማችሁ ካላችሁ ይሄ ትምህርት እንግዲህ አንዱ ሰው ይረዳል በሚል ነው ሪቫይዝ እያደረኩላቸው ያሉትና ከጠቀማችሁ ደንገጥ ማለት አሪፍ ነው። ሁል ጊዜ ሰዎችም ለእናንተ ብለው ለሚያደርጉት ነገር ይኖራል ነው ሰው ላይ ቴክ በእንትን ውሰዱት፣ በቅንነት ውሰዱት እና መሞከራላ ምንድን ነው ችግር ከሌለው እኮ ቼክ ታደርጋላችሁ። ወደ ግራ ወደ ቀኝ ስታዩት እናንተ ጋር አንድ ስቴፕ ወደኋላ መመለስም ኢትስ ኦኬ፣ ኦር ሁለት ስቴፕ ወደፊት፣ ሌላ ግሩፕ ውስጥ መግባት በቃ ኢትስ ፋይኒ ነው። እዚህ ጋር ካላችሁት ጋር ስቴፕ መልሼ ከእነሱ ጋር ወይም መቆም ነው ወይ ብቻዬን ካልኩኝ የሰዎች መስመር ማበት አለበዚህ አንድ ስቴፕ ወደፊት ሌሎችን ነው መቀላቀል ያለብኝ። እዚህ ጋር አልተመቻችሁም አይደለ? አንድ ስቴፕ ወደፊት ሂዱ፣ ሌላ ቦታ አለ።